ሰላም አለይኩም ወረመቱላ ወበረካቱ። ውድ የተከበራችሁ ቤተሰቦቼ መወዳችሁ የማከብራችሁ እንዴት አላችሁ? ላይክ ሸር እያደረጋችሁ የምታበረታቱኝና አብሽር ጠንክር የምትሉኝ ምስጋና ከልብ ነው ከልብ ነው። ዛሬ ተመልሼ የመጣሁበት ቪዲዮ አብዲ ወሎ አብዲ እንግዲህ ገንዘቡ ከባድያ ሆኖም አይደለም። ከባድያም ነው በእርግጥ እንኳን መቶ ምናምን ብር 60 ሺህ ብር ነው ነው። ከሚታወቅ ሰው ስልክ ገዝቶ ነው ገዝቶ 160 ሺህ ብር ፌክ አይፎን ማለት ነው ሰው ገዝቶ አይፎን ያላደለ አይፎን ነው ብለው ከበሩን አይፎን አድርገው ሸጡለት ማለት ነው። ይሄ ልጅ አባቱ ታሞበት አባቱን ለማሳከም አይፎኑን ሽጦ ላይ ያሳክም ስልኩ ሲታይ ፎርጅጅ ነው። አሁን ላይ የሚታመን ሰው ምን አይነት ሰው ነው የሚታመነው ማለት ይሄ ልጅ ከሚታወቅ ሰው ነው የገዛው አይፎን ነው ብሎ ተብሎ ገዝቶ መቶ ምናምን ሽብር። እንግዲህ እንደዚህ ጉድ ሰሩት ማለት ነው። እኔ አሁን ላይ ኢትዮጵያ ውስጥ ላይ መቶ ምናምን ሽብር እንዴት እንደሚገኝ ያለው የኑሮ ውድነት ወደዚያ ሲገድ ወደዚያ ሲመለስ በጣም ከባድ ነው። በባለፈ አንድ አንድ ኪሎ ቡና አንድ ኪሎ ቡና ሆን አንድ ምንድና ያለኝ ሺህ ሁለት መቶ ብር የሆነ ነገር፣ ሺ በሺ ብር ነው ገበያው ማለት ነው። እንደ በፊቱ በትንንሽ ነገር አይደለም። እና በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። የምር አብዱን የማያቅ የለም። አብዱ ማለት አብዱ ማለት በጣም የዋህ ሰው፣ ተጫዋች፣ ገራገር የመዳም ቅመሞችን ራሱ ቅመሞች ብሎ ያወጣላቸው ስም እሱ ነው። ከዛ በፊት ሸቃላ እንደዚህ ከዳማ ምናምን እየተባለ ነበር የሚጠራው ማለት ነው ራሱ ማለት ነው። አሁን ላይ በየትኛውም ዓለም በየትኛውም ቦታ ጋዜጠኛ የሚሆን ምንም ይሆን ምንም ይሆን የሚዲያም ቅመሞች ብሎ ነው ሁሉም ሰው እንኳን የሚጠራው ማለት ነው ቅመሞች እያለ የሚጠራው እና የአረብ ሀገር ሴት ተብሎ የሚጠራን ስም በመዳም ቅመም የቀየረው ሰው እሱ ነው። ሚዲያ ላይ ለመጀመሪያ ብሎ እንደዚያ ብሎ ያወጣለት አብዲ ማለት ታዋቂ ቱበር ነው። በጣም ለብዙ ጊዜ ያው እኔ ካማውቀው ጀምሬ ከአምስት ዓመት በላይ አውቀዋለሁ እና ይሄ ሰውዬ እንደዚህ የሚደረግ ሰው አይደለም ነው ወደ ቁም ነገሩ ስመለስ፣ እንደዚህ የሚደረግ ሰው አይደለም። ሰው በአሁን ላይ በቃ ሰው መተዛዘን፣ መተሳሰብ ቀረ። እዛውም የሚታወቅ ሰው አገራችን ላይ በቃ ይሄ ሰው አውሬ ነው ያለው። የሰው አውሬ እኔ በቃ ይሄ አንድ ሰው ምን ሲል ነበረ ኢትዮጵያ ህዝብ መሪ ወደዚህ ህዝብ ወደ ዝህ እያለ ነበርና እኔ የኛ አገር ህዝብ እዝነት የሚባል ክልቡ ላይ አልፈጠረበትም። እንደዚ እንዳትሉ ደግሞ ብዙ አዛኝ፣ ብዙ ለህዝብ እንትን የሚል አለ፣ ብዙ ደግሞ አውሬ አለ። አንድ ጊዜ አንድ የሆነ ገጠመኝ ልንገራችሁ። ከሳውዲ አረቢያ እኔ ተይዤ ኢትዮጵያ እንደወረድኩኝ ለሊት ዘጠኝ ሰዓት አካባቢ ነበረ። አዲስ አበባ የወረ ነው እና አዲስ አበባ ለሊት እንደወረርን እንትኑ አይከፈትም። ሪፖርቱ እንትን ና ሲነጋ ነው ምትወርዱት። ጠዋት አንድ ሰዓት ተብሎ አንዲት የወግድ ልጅ የሚቀበላት ሰው ስልክ ቁጥር ተቀበለ እንትን ይዛለች። ስልክ ቁጥር ይዛ ያች ልጅ የሆነች ልጅ አብራት ከዱባይ አብራት የወረደ ልጅ አለኝ አውራቴ የወረደ የአዲስ አበባ ልጅ ናት። ያቺ አዲስ አበባ ልጅ እንቺ ደውዪልኝ እስኪ የሚቀበለኝ ሰው ይሄ ነው እንቺ ደውዪልኝ ብላ ስልክ ቁጥሩን ሰጣትለኝ። ስልክ ቁጥሩን ስሰጣት ስነግራት ያቺ አብራት ያለው ልጅ ደግሞ የደውለችው ለኬስ ለወራሪ ለዘራፊ ነው። ያቺ ልጅ እንደዚያ እያለች እየተደዋወለች እየተደዋወለች ነጋ። ኤርፖርት ተከፈተ፣ ህዝብ መውጣት ጀመረ። ህዝብ ሲወጣ ያችልሽ የምትቀበለኝ አንተ ነው ያን ሰው የሚቀበላትን ሰውዬ አታውቀውም፣ በስም ነው እንጂ ማለት ነው ገሌ ነው የሚቀበለች ተብላ ወደ አራት ሻንጣ ይዛለይ፣ ስልክ ወደ አራት ስልክ ይዛለች፣ ወርቅ ይዛለች፣ በእጇ ደግሞ የዱባይ ብር ይዛለይ። በጣም ብዙ ገንዘብ ነው የያዘችው እና ይችን ልጅ እኛ ነን ተቀበላት፣ ተብለን የደወልሽልን ስልክ ቁጥርው ስልክ ቁጥር የደወልሽልን አንችነሽ፣ እና ልንቀበለሽ የመጣ ነው እኛ ነን ይሉና በመኪና ቃዋኒ ጭኑና ከዛም በኋላ ጫካ ወስደው ጥለው ንብረቷን ወስደው፣ ከዛ ያች ልጅ ተመልሳ ኤርፖርት መታ እንደዚህ እንደዚህ ተዘረፉ ምናምን እያለች እያለቀሰች ራሷን ስታ አእምሮዋ ተበላሽቶ አይቼ ነበር የዛን ሰዓት። እኔ ተይዤ ሂጄ ነው እንጂ እኔ እንደዛች ልጅ ያሳዘነኝ እጅ ላይ ገንዘብ ቢኖር እንደዚ ልጅ እያሳዘነኝ ነገር የለም። እንደዛውም ብሎ እንኳን ወስደን ከቦረኖች ጋራ ወስደን አገናኝተናት። ከዛ ከቤተሰብ ልትገናኝ ይችላለች ማለት ነው። እና አገራችን ላይ ያለ አውሬ ለሰው ከሰው የተፈጠሩ የማይመስሉ በነገራችን ላይ ኢትዮጵያ ውስጥ ሰው ከነሩሁ ማቃጠል የሚችል ሕዝብ ነው ያለንበት። አይደለም የሰው ገንዘብ ዘርፉ ለመሀል ማለት ነው እና አብድዬ ብቻ ነገሩ ቢከብድም አብሽር፣ ሰርተን ያገኘኸው አላህ ነገር ደግሞ በተሻለ ነገር ይተካሃል። አባትህንም አላህ ያሸርለህ አላህ እሱ መፍትሄ ሆን ያንጣለህ መቼም ሐኪም ስበብ ነው እንጂ አሻሪውም፣ አዳኘውም ሁሉም ነገር እሱ ነው እና የኔ ወንድም አብሽር፣ አላህ ይተካሃል። ሰዎች ደግሞ አላህ እጃቸውን ይሰጣቸዋል በዱኒያን ባሄራም። አንተም ሶብራርክ፣ በእርግጥ ለጊዜው ያናድድሃል፣ ግን አንተ ሰርተን ያገኘኸው፣ እነሱ ግን ሰርቀው ነው የወሰዱት እና አብሽር። ሁላችሁም በዚሁ ላይ አንድ ነገር ማስተላለፍ ፈልጋለሁ ምናልባት ሁላችሁም ወደ አገር ስገቡ አሁን ላይ ያለው እንኳን አሁን ላይ በፊት እንኳን በድህነው ዘመን እንኳን ያለ አውሬ በጣም ከባድ ነው። ሰው ማመን የለባችሁም። ማንንም ማንንም ማመን የለባቸውም። ራሳችሁን አምናችሁ በት ነው ወደ ቤተሰብ ስከዱ አሁን ብዙ ላይ ያለው እህቶቻችን አገር እንግባ ሀገር እንግባ ነው። ብዙዎቻችሁ ደግሞ የቃማ እያስተካክላችሁ አሁን ሳውዲ አረቢያ ላይ ያላችሁም፣ ተዱባይ እያላችሁም ያስተካክላችሁ እየገባች ነው። ሁላችሁም ጥንቃቄ በተሞላበት መንገድ መሄድ ያለባችሁ። በተረፈ ደግሞ አላህ ይጠብቃል ከሰው አውሬ ላለሁኝ። የዛሬው ቪዲዮ ይህን ይመስላል። ወዳችኋለሁ።